በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ አልኩኝ። ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን የምናየው ቪዲዮ በተቀዳሚ ሐጂ ሙፍጠር በስራ ተቀብራቸው ምን ተፈጠረ፣ በንብሎ ላይ ልዩ መረጃዎችን ወደ እናንተ ይዤላቸው መጥቻለሁ ማለት ነው። ብፁዕ አባታችን አቡነ ማትያስ እያነቡ በሶሻል ሚዲያ ሁሉም እያሰራጨ ይገኛል። ሶሻል ሚዲያውን አነጋጋሪ የሆነ ቪዲዮ ወደ እናንተ ይዤላቸው መጥቶት፣ ደግሞ ስራ ተቀብሩ ምን እንደሚመስል ቪዲዮን አብረን እናየናል። በቪዲዮ አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆን ሀሳብ አስተያየታችሁን ኮሜንት ወደ ዛሬ ቪዲዮችን በተቀዳሚ ሐጂ ሙፍቲ እድሪስ የሽኝት ፕሮግራም ላይ የታየ ልብ የሚነካ ፎቶ ኢትዮጵያዊ አንድነትን ያሳየ ይህ ፎቶ ነው። ታዲያ ይህ ምስል በሽኝት ፕሮግራማቸው ላይ ልባቸው ተነክቶ ከልባቸው ሲያለቅሱ የሚያሳየው የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ በሚሊሊያም አዳራሽ ላይ የተነሳ ምስል ነው። ታዲያ ይህ አሁንም ኢትዮጵያዊ አንድነታችን እንዳለ የሚያሳይ ነው። እኚህ አባት በሀዘን ተሰብረው ሲያነቡ ታይተዋል። ተመልከቱት! ይህንን ፎቶ ሁላችሁም ተመልከቱት። የብፁ አባታችን የአቡነ ማትያስ በተቀዳሚ ሀጂ ሙፍቲ የቀብር ስነስርዓት ላይ ያነቡት እንባ ነው። በአሁኑ ሰዓት ቲክቶኩን ሶሻል ሚዲያውን አጥልቅልቆታል። አንዳንድ ግን ሙስሊም ነኝ ባዮች፣ ግን ሙስሊም ያልሆናችሁ እስልምናን ማትወክሉ ሰዎች በተቀዳሚ ሀጂ ሙፍቲ ሞት ስትስቁ፣ ስትሳለቁ ነበር። እስልምናን አትወክሉም። እኛ በእምነታችን ባይመስሉንም የሰላም አባት ናቸው። በሞታቸው ኦርቶዶክሲያን በጠቅላላ ምድር በጠቅላላ አዝናለች። ለቅዱስ ፓትርያርኩ የሐዘን መግለጫ አድነን እግዚኦ ስማልቀሄር አቤቱ አድነኝ ደግሰው አልቋልና፣ መዝሙር 11 ቁጥር 1 እግዚአብሔር በዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተው። ለዚህም ምስክሩ ታላቅ አረጋዊ፣ የበሰለ አዕምሮ ባለቤት፣ አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁትን ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አጥታለች። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው። ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮች እና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመን በረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ ብዙ ሺህ ሃይማኖቶች ቢኖሩም በዚህ ዓለም እኚህን አባት ግን ከቶ የሚዘነጋ የሚረሳቸው የለም። የአንድነት አባት፣ የሰላም መካሪ፣ ታላቅ የእርቅ አባት፣ የአገር ተጠሬ፣ እነሱ የሚወዱ እኛ ምንወዳቸው። እስኪ እኚህን አባት ነፍስ ይማር እያልን የእረፍት ቀንን እንመኝላቸው። ነፍስ ይማር አባቴ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁ ወቅዱስ አቡነ ማትያስ ለተቀዳሚ ሙፍቲ ሀጂ ኡመር እድሪስ ህልፈት የተሰማቸውን ሀዘን ገለጹ። ብፁነታቸው ባስተላለፉት የሀዘን መግለጫ መልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑ። ተቀዳሚ ሀጂ ምፍጠር ስራ ተቀብራቸው ላይ ተገኝቶ ሀዘናቸውን እየገለጹ ይገኛሉ። የሙስሊሞች ሀዘን የኢትዮጵያውያን ሀዘን የእኛም ሀዘን ነው ብሎ ይሄው አባታችንን እየሸኙ ይገኛሉ ማለት ነው። አስክሬናቸውን የሀጂን እንደምትመለከቱት እቺን ኢትዮጵያ ነው እኛ የምናፍቀው። ሁሉም ሃይማኖት አንድ ሲተባበር ለሁሉ ነገር በደስታ እንዲሁም ደግሞ በሀዘኑም አብሮ ሲካፈል ደስ ይላልና። አባቶቻችን እውነት ጥሩ ነገር እያስተማራችሁ ትገኛላችሁ ማለት ነው። ሁሉም የቤት እምነቶች እንደዚህ ብትማሩ፣ ከብፁዓን አባቶች ብትማሩ መልክቴን አስተላልፋለሁ። እስኪ የቀብሩን ሁኔታ አብረን የምናየውና ደግሞ በዛ ላይ ሴት አይሸኝም

ፍቅር እስከ መቃብር የሁለቱን ወዳጅነት ልገልጽላችሁ አልችልም። ብፁዕ ወቅዱስ አቡነ ማትያስና ሐጂ ሙፍቲ ያላቸው ፍቅር የኢትዮጵያ ኦርቶዶክስና የኢትዮጵያ ሙስሊምን ፍቅር የሚገልጽ ነው ማለት ነው። ዛሬ ግን ብፁ አቡነ ቅዱስ ብቻ ነው የቀርቡን፣ ሐጂ ሙፍቲ ላይመለሱ ሄደዋል። ከሐጂ ሙፍቲ የተቀበሉት ታላቅ አደራም ብፁ አቡነ ቅዱስ ከዚህ በኋላም እንደሚተገብሩት ተስፋ አደርጋለሁ። ጓደኛዎት ሂዱ አሉ። አሁን የቀረው ኃላፊነት የእርሶ ነው። ሙስሊምና ክርስቲያን ማል የሚፈጠሩ ነገሮችን በማረጋጋትና በማወያየት ኃላፊነቶን እንግዲህ እንዲረከቡ ስል በአክብሮት እጠይቃለሁ። የሙስሊምና የኦርቶዶክስ ፍቅር ድሮም የነበረ ነው። ዛሬም ይኖራል ይቀጥላል። ሀጂ ቢሞቱም ብፁ አቡነ ቅዱስ አቡነ ማትያስ ዛሬም ድረስ ያስቀጥሉ ተልላለው። ሁላችሁም ይህን ቪዲዮ ሸር፣ ኮፒሊንክ፣ ሪፖስት ያደረጋችሁ ለሁሉም አድርሱ። አላህ የጀነት ያርጋቸው። ይህን አንጀት የሚበላ ቪዲዮ ተመልከቱት እስቲ ተቀብራቸው ተፈጽሟል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስራ ተቀብርም በዚህ ሰዓት ላይ መፈጸሙን ሰምቻለሁ። በዚህም ታዲያ ከፍተኛ የተባሉ የመንግስት ኃላፊዎች፣ ዑለማዎች፣ ኡስታዞች፣ ደረሳዎችም ከዚህ ባለፈም ደግሞ መላው የእስልምና እምነት ተከታዮችም እንዲሁም ደግሞ መላው ኢትዮጵያውያን በቀብር ስፍራ ላይ ተገኝተዋልም። ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስንም ታዲያ ቀብረዋል ማለት ነው። እጅግ በጣም ያሳዝናል ታዲያ አላህ የጀነት ያድርጋቸው። መልካም ቀን

ዛሬ ቪዲዮ ይሄን ሊመስል ነበርና በቪዲዮ እንድትማራችሁና አዳዲስ መረጃዎች እንዳገኛችሁ ለማለት ጠራጠር፣ ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ፣ ሀሳብ ስቴታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆይልኝ